ሰላም ሰላም ውድ የእግር ኳስ ቤተሰቦች፣ የምትመለከቱት የአራት ሶስት ሶስት ስፖርት በኢትዮጵያ የአርብ ማለዳ ስፖርት ታይም መረጃዎችን ነው። አብራችሁን ቆዩ። በቅድሚያም የሀገር ውስጥ መረጃ። እንግዲህ የሀገር ውስጥ መረጃዎችን ስናነሳ በቅድሚ የምናገኘው የሲቢኢ የኢትዮጵያ ፕሪሚየር ሊግ አራተኛ ሳምንት ምርጥ ተጫዋች የሚለውን ሶከር ኢትዮጵያ ሸልሟል። እንግዲህ በራሱ ማለት ነው። ዛሬ ልክ አርብ አስር ሰዓት ሲሆን የ ሲቢ የኢትዮጵያ ፕሪሚየር ሊግ አምስተኛ ሳምንት ጨዋታዎች የሚቀጥሉ ሲሆን ጨዋታዎቹ ከመጀመራቸው በፊት ግን ሁልጊዜ እንደሚያደርገው በየሳምንቱ ምርጥ ተጫዋች እና ምርጥ አሰልጣ አሰልጣኝን የሚመርጠው የሶከር ኢትዮጵያ ድረገጽ እንግዲህ የሀገራችን ስፖርት በማነቃቃቱ ዙሪያ ብዙ እርዳታ ይኖረዋል እና እኛም ይህን ልናበረታተው እንወዳለን ማለት ነው። እንግዲህ ሰኞ ጥቅምት 24 በሐዋሳ ዩኒቨርሲቲ ስቴዲየም አስር ሰዓት ሲል በተካሄደው ጨዋታ ሀዋሳ ከነማ መቀሌ 70 እንደርታ 3 ለአንድ መርታቱ ይታወሳል። በዚህ ጨዋታ ሰባተኛ እና ሰማኒያ ዘጠነኛ ደቂቃ ላይ ሁለት ጎሎችን ማስቆጠር የቻለው ጌታነ ከበደ በተለይ ቡድኑ ጫና ውስጥ በገባበት ሰዓት በገባበት ሰዓት ላይ የወሰደበት ቅጽበት ከቅጣት ምት በቀጥታ ያስቆጠረው ጎል የሳምንቱ ትኩረት ሳቢ ትዕይንት ነበረ። በዚህም ተጫዋቹ የሶከር ኢትዮጵያ ኤዲቶሪያል አራተኛ ሳምንት ምርጥ ተጫዋች ተብሎ እንዲመረጥ ተደርጓል ማለት ነው እንግዲህ ይህ አንጋፋ የኢትዮጵያ ብሔራዊ ቡድን የቀድሞ አጥቂ እንዲሁም በአሁኑ ሰዓት ላይ ሀዋሳ ከነማ እየተጫወተ የሚገኘው አጥቂ ከእድሜ ጋር ተያይዞ ምንም አይነት ጥያቄ ሳይነሳበት አሁንም በኢትዮጵያ ፕሪሚየር ሊግ እየደመቀ መቀጠሉን ማየት እንችላለን ማለት ነው። ሌላኛው እንግዲህ የሲቢ የኢትዮጵያ ፕሪሚየር ሊግ አራተኛ ሳምንት ምርጥ አሰልጣኝ ብሎ ሶከር ኢትዮጵያ የመረጠው ሰኞ ጥቅምት 24 በአዲስ አበባ ስቴዲየም አስር ሰዓት ሲል በተካሄደው ጨዋታ ሸገር ከተማ በያሬድ መኮንን ግብ ታግዞ ቅዱስ ጊዮርጊስን አንድ ለዜሮ ማሸነፉ ይታወሳል። ሆኖም ግን ፈረሰኞቹ ቀደም ብለው ባደረጓቸው ሁለት ጨዋቶች በነበራቸው ጠንካራ የመከላከል አደረጃጀት ለተጋጣሚ ፈታኝ ሆኖ ቢቀርቡም በሸገር ከተማው ጨዋታ ግን የአሰልጣኙን አሸናፊ የማጥቃት ሽግግር ለመመከት ሲቸገሩ ተስተውሏል። አሰልጣኝ አሸናፊ ቡድናቸው በሙሉ ዘጠና ደቂቃ ትኩረት ሳይወጣ ካሳዩ እንቅስቃሴ ጋር ካሳኩት ወሳኝ ድል አንጻር በሶከር ኢትዮጵያ ኤዲቶሪያል ለአራተኛ ሳምንት ፕሪሚየር ሊግ ምርጥ አሰልጣኝ ተብሎ ተመርጠዋል ማለት ነው። እንግዲህ የአራተኛ ሳምንት የሶከር ኢትዮጵያ ድረገጽ ምርጥ አሰልጣኝና ምርጥ ተጫዋች እነዚህን ተመለከትም ማለት ነው። ከዚህ በመቀጠል ዛሬ የአምስተኛ ሳምንት የኢትዮጵያ ፕሪሚየር ሊግ ይጀምራል ማለት ነው። በዚህም በሐዋሳ ዩኒቨርስቲ ስቴዲየም እና በአዲስ አበባ ስቴዲየም ሁለት ጨዋቶች የሚደረጉ ይሆናል። ይህም መቀለ ሰብዓ እንደርታ ከወላይታ ዲቻ ልክ አስር ሰዓት ሲሆን በሐዋሳ ዩኒቨርስቲ ጨዋታቸውን ሲያደርጉ፣ በተመሳሳይ ሰዓት ልክ አስር ሰዓት ሲል በአዲስ አበባ ስቴዲየም ኢትዮ ኤሌክትሪክ ከነገሌ አርሲ የሚያደርጉት ጨዋታ ይጠበቃል ማለት ነው። እንግዲህ ጨዋታዎቹን በተለይም በአዲስ አበባ ስቴዲየም የሚደረጉትን ቀጥታ በኦቢን ቴሌቪዥን መከታተል እንችላለን ማለት ነው። ሌላው ቀጥለው ቅዳሜ እና እሁድ ጨዋታዎች ይደረጋሉ። ከእነዚህ መካከል ባህርዳር ከቅዱስ ጊዮርጊስ ሰባት ሰዓት ላይ የሚያደርጉ ጨዋታ ቅዳሜ በጣም ተጠባቂ ነው በአዲስ አበባ ስታዲየም። እንዲሁም እሁድ ሰባት ሰዓት ሲል ኢትዮጵያ ቡና ከአዳማ ከነማ ጨዋታቸውን የሚያደርጉ ይሆናል። በተለይም እነዚህ በከተማችን ብዙ ደጋፊ ያላቸው ኢትዮጵያ ቡና እና ቅዱስ ጊዮርጊስ ከረዥም ዓመታት በኋላ ፕሪሚየር ሊግን በሜዳቸው የማየት አጋጣሚ ቢፈጠርላቸውም ነገር ግን ጨዋታዎቹ የሚደረጉበት ሰዓት እኩል ቀን ከመሆኑ አንፃር ካለው የአየር ሁኔታ ከፀሐዩም ለሁኔቶች ለጨዋታ ለመመልከት አመቺ ካለመሆናቸውም አንፃር የሰዓቱ ሁኔታ ትንሽ ቅሬታ እየቀረበበት ይገኛል ማለት ነው። ለማንኛውም እነዚህ ጨዋታዎች ይደረጋሉ። በተለይም በሳምንቱ አጓጊ የሚባሉት ጨዋታ እሁድ ጥቅምት ሰላሳ ልክ አስራ ሁለት ሰዓት ሲሆን በአዋሳ ዩኒቨርስቲ ስቴዲየም መቻልን ከፋሲል ከነማ ያገናኛል። ይህንንም ለማየት ሁላችንም ምንጓጓበት ጨዋታ ነው ማለት ነው የሚሆነው ሌላኛው በተለምዶ የኢትዮጵያ የጥሎ ማለፍ ዋንጫ የሚባለው ወይም ደግሞ በአዲሱ አጠራሩ የኢትዮጵያ ዋንጫ የሚባለው ሁለተኛ ዙር የምድብ ድልድሉ ይፋ ሆኗል ማለት ነው። በአራት ስቴዲየሞች በጅማ ዩኒቨርሲቲ ስቴዲየም፣ በሐዋሳ አርቲፊሻል ሜዳ፣ በሐዋሳ ዩኒቨርሲቲ ስቴዲየም እንዲሁም በአዲስ አበባ ስቴዲየም፣ በእነዚህ አራት ስቴዲየሞች ተከፋፍሎ ጨዋታዎች የሚደረግ ይሆናል። በዚህም ጅማ ስቴዲየም ላይ ሶስት ጨዋታዎች ይደረጋሉ። አላባ ከነማ ከቦዲቲ ከተማ ደብረ ብርሃን ከተማ ከአዲስ አበባ ክፍለ ከተማ ከአዲስ ከተማ ክፍለ ከተማ፣ ቢሾፍቱ ከተማ ከደሴ ከተማ ተደልድለዋል ማለት ነው ጅማ ስቴዲየም እንዲጫወቱ። በተመሳሳይ ሐዋሳ አርቲፊሻል ሜዳ ላይ እንዲጫወቱ አረር ከተማ ከአቃቂ ካሊቲ ክፍለ ከተማ፣ ንብ ከየካ ክፍለ ከተማ፣ ቤንች ማጂ ቡና ከጋሞ ጭንካ ጋር ጨዋታቸውን እንዲያደርጉ ተደልድለዋል። ሐዋሳ ዩኒቨርሲቲ ስቴዲየም ላይ አምስት ጨዋቶች እንዲደረጉ ቀጠሮ የተያዘላቸው ሲሆን እነዚህም የኢትዮጵያ ንግድ ባንክ ከሲዳማ ቡና ድሬዳዋ ከነማ ከሐዋሳ ከተማ መቐለ ሰባ እንደርታ ከፋሲል ከነማ ምድረገነት ሽረ ከመቻል ሐዋሳ ይቅርታ ወላይታ ዲቻ ከወልዋሉ አዲግራት ዩኒቨርሲቲ ጨዋታቸው እንዲያደርጉ ተደልድለዋል ማለት ነው። በአዲስ አበባ ስቴዲየም የሚደረጉትን ጨዋታዎች ስንመለከት አምስት ጨዋታዎች ይኖራሉ፣ ልክ እንደ ሐዋሳ ዩኒቨርሲቲ ስቴዲየሙ ማለት ነው። በዚህም አርባ ምንጭ ከነማ ከቅዱስ ጊዮርጊስ፣ ኢትዮ ኤሌክትሪክ ከኢትዮጵያ መድን ሀዲያ ሆሳና ከነገሌ አርሲ ባህር ዳር ከነማ ከሸገር ከነማ አደማ ከነማ ከኢትዮጵያ ቡና የሚያደርጉ ጨዋታ ይጠበቃል ማለት ነው። እንግዲህ አሁን እነዚህ የጠራናቸው ጨዋታዎች በሙሉ ከህዳር ሁለት እስከ ህዳር አራት ሁለት ሺህ አስራ ስምንት ዓመተ ምህረት ድረስ ተጠቅልለው የሚደረጉ ጨዋታዎች ናቸው ማለት ነው። ሌላኛው በተለይም ትናንትናው በትናንትናው በጣም አነጋጋሪ ሲሆን የነበረው መረጃ በተለይም ለኢትዮጵያ ቡና ደጋፊዎች እንዳጠቃላይ ለስፖርት ቤተሰቡ ምናልባት ለአንዳንድ የደጋፊ ቡድኖች አስደሳች ሊሆን ይችላል፣ ለአንዳንድ ሰዎች ደግሞ አስደንጋጭ ሊሆን የሚችል መረጃ ወጥቷል። ይኸውም የኢትዮጵያ ቡናን ብዙ ጊዜ ከአመራር ጋር በተያያዘ ባሳለፍነው ሳምንት ልክ በተሸነፈበት ጨዋታ ላይ ደጋፊዎች አምርረው አመራሩ ላይ ተቃውሞ ማስነሳታቸው ይታወሳል። በዛም እንዲቀጡ ወደ ሀያ አምስት ሺህ ብር የሚሆን የገንዘብ ቅጣት በኢትዮጵያ ቡና ክለብ ላይ ተጥሎ ነበረ። ትናንት በወጡ መረጃ መሰረት ግን ኢትዮጵያ ቡና እግር ኳስ ክለብን በሁለት አጋጣሚዎች ለረዥም ዓመታት ያህል ስራ አስኪያጅ በመሆን የመሩት አሰልጣኝ ይቅርታ አቶ ገዛኸኝ ወልዴ ከክለቡ ጋር መለያየታቸውን የሚያሳዩ መረጃዎች እየወጡ ይገኛሉ። በተደጋጋሚ ከክለቡ ደጋፊዎች ተቃውሞን የሚያስተናግዱት የስራ አስኪያጁ መልቀቂያቸው ተቀባይነት አግኝተዋል የሚል መረጃም ነው እንግዲህ የወጣው። በክለቡ ቦርድ አሰናብቷቸዋል። ምናልባት ከዚህ ቅድሚያም የስራ መልቀቂያ ማስገባታቸውን እሳቸው የሚሆኑ መቶ አለቃ ፈቃደ ማሞ በተደጋጋሚ ተናግሯል። ነገር ግን ቦርዱ ፈቃደኛ ባለመሆኑ እስካሁን ድረስ መልቀቅ አልቻለም የሚል ምላሽ ነበር ሲሰጡ የነበሩት ለደጋፊዎች ከዚህ በኋላ ግን ቢያንስ አቶ ገዛኸኝ ወልዴን በኢትዮጵያ ቡና ስራ አስኪያጅነት ላንመለከት የምንችልበት እድል ሰፊ ነው ማለት ነው። ይህም ለብዙ የኢትዮጵያ ቡና ደጋፊዎች እንደ ደስታ እየታየ ነው። ምክንያቱም በብዙ ደጋፊዎች ተስፋ የሚጣልባቸው እምነት የሚጣልባቸው አይደሉም። በተደራራቢ ኃላፊነት ነው የሚሰሩት። የኢትዮጵያ የኦሎምፒክ ኮሚቴ ምክትል ፕሬዚዳንትም ሆነው ያገለግላሉ እና በኦሎምፒኩ ጊዜ እንኳን በብዙ ዘመዶችን ይዞ ወደ ፓሪስ በመጓዝ እቃዎችን ይዞ በመምጣት እንደዚህ ባሉ ነገሮች ሲታሙ ቆይተው ከኢትዮጵያ እግር ኳስ ጋር በተያያዘ ጥሩ እውቀት ያላቸው ባለሙያ ቢሆኑም፣ ነገር ግን ከደጋፊ ጋር ያላቸው ኢንተራክሽን ያን ያህል ጥሩ በመሆኑ አይነሳም ማለት ነው። እንግዲህ ስለ ሀገር ውስጥ እግር ኳስ ይህን ያህል ካወራን ወደ ባህር ማዶ ስንሻገር እንግዲህ የምናገኘው የአውሮፓ ቻምፒዮንስ ሊግ የሳምንቱ ምርጥ 11 ብሎ የዩኤፋ ወይም የአውሮፓ እግር ኳስ ማህበር ይፋ አድርጓል ማለት ነው። በዚህም የሚጠበቁ ስሞች አሉ። በሶስት በሶስት አምስት ሁለት ወይም በሶስት አራት ሶስት የሚመስል ፎርሜሽን ይዞ ወጥቷል። በግብ ጠባቂነት አስደናቂ ብቃትን ያሳየው ከፔጂ ጋር በነበራቸው ጨዋታ ላይ በቀዩ ወጥቶባቸው እንኳን ጨዋታውን ሳሸነፉ እንዲወጡ አድርጓቸው የነበረው ማኑኤል ኑዌር በግብ ጠባቂነት አንጋፋው ግብ ጠባቂ ተካቷል ማለት ነው። በሶስት ተከላካይ አንደኛው የ ኢንተር ሚላኑ አስደናቂ የክንፍ መስመር ተከላካይ የሆነው ካርሎስ አጉስቶ የኢንትራክ ፍራንክፈርቱ ኮች እንዲሁም ሉክሰን በሶስት ተከላካይነት ተጣምሯል ማለት ነው። በመሀል ሜዳ ላይ እንግዲህ ዛፓ ኮስታ የአትሌቲኮ የአታላንታው አማካኝ ዛፓ ኮስታ የቀድሞ የቼልሲ ማለት ነው። እንዲሁም ደግሞ በመሀል ሁለት አማካኝነት ደግሞ የሊቨርፑሉ ማካሊስተር የባየር ሊቨርኩስኑ ማዛ የክለብ ብሩዥ ከባርሴሎና ጋር አስደናቂ ብቃትን ያሳየው ጎሎችን ያስቆጥር የነበረው ፎርብስ ተካተዋል ማለት ነው። በፊት ሶስት አጥቂነት ሁለት ጎሎችን ያስቆጠረው የአርሰናሉ ሚኬል ሜሬኖ በተለምዶ አማካይ የነበረው ነገር ግን በተለይ ከሳለፍነው ውድድር ዘመን ጀምሮ እንደ አጥቂ ሆኖ ጨዋታዎችን መጀመር፣ ጎሎችን ማስቆጠር እየቀለለ የሚገኘው ባለፈው ጨዋታ ከስላቪያ ብራጋ ጋር ሁለት ጎሎችን ያስቆጠረው ሚኬል ሜሬኖ መካተት ችሏል። ፊልፋደን አስደናቂ ብቃት ባሳየበት ጨዋታ በአውሮፓ ሻምፒዮንስ ሊግ ምርጥ 11 ውስጥ መካተት ችሏል። ድጋሜ ሌላኛው ባለ ሀትሪኩ ናይጄሪያዊ አጥቂ ቪክተር ኦሲሜን ከዚህ ምርጥ 11 ውስጥ መካተት የቻለው ሌላ ተጫዋች ነው ማለት ነው። እንግዲህ እዚህ ከተጠቀሱት ተጫዋቾች መካከል የሳምንቱ የአውሮፓ ሻምፒዮንስ ሊግ ምርጡ ተጫዋች ለመባል አራት ኖሚኒዎች ቀርበው ነበረ ይኸውም ሶስት ጎልን ያስቆጠረው ቪክተር ኦሲሜን ከጋላታ ሳራይ፣ ፊልፋደን ከማንቸስተር ሲቲ፣ ሚኬል ሜሬኖ ከአርሰናል እንዲሁም ፎርብስ ከክሎብ ብሩጅ የቀረቡ አራት እጩዎች ነበሩ። ከሰዓታት ከእጩዎቹ ከመለቀቁ ከሰዓታት በኋላ የአውሮፓ እግር ኳስ ማህበር ይፋ እንዳደረገው ከሆነ ፊልፋደን የዚኛው ሳምንት የአውሮፓ ቻምፒዮንስ ሊግ ምርጡ ተጫዋች በማለት ዩኤፋ ሸልሞታል ማለት ነው። ከዛ ከማንቸስተር ሲቲ ቤት ሳንወጣ ኤርሊንጋላንድ የማንቸስተር ሲቲ የኦክቶበር ወር ምርጥ ተጫዋች ተብሎ ተሸልሟል ማለት ነው። ምንም የሚገርም አይመስለንም። ምክንያቱም ማንቸስተር ሲቲ ባሸነፈባቸውም ለጥበጥ አለባቸውም ጨዋታዎች በሙሉ ጎሎችን ያለማቋረጥ ሲያስቆጥር የነበረ ድንቅ አጥቂ ነው እና ይህንን ክብር ማግኘቱ ያን ያህል የሚያስገርም አይደለም። እንግዲህ ወደ ቀጣዩ መረጃችን ስናልፍ የፒኤፍኤ ፕሌየር ኦፍ ደመንዝ የእንግሊዝ ፕሪሚየር ሊግ የወሩ ምርጥ ተጫዋች ኦክቶበር ከዚሁ ከሃላንድ ጋር ተያይዘው ለማንሳት ያህል እጩዎች ወጥተዋል። ወደ ስድስት የሚጠቁ እጩዎች ቀርቧል። እንግዲህ ሁላችንም ሊያሸንፈው ይችላል ብለን የምንገምተው በክለቡ በማንቸስተር ሲቲም ምርጡ የወሩ ምርጥ ተጫዋች ነው ተብሎ የተሸለመው ኤርሊንግ ሃላንድ እዚህ እጩ ውስጥ መካተት ችሏል። ሌላኛው እንግዲህ ኤሊ ጁኒየር ኩፕ ከቦርንመዝ መካተት ችሏል ማለት ነው። የማንቸስተር ዩናይትዱ አዲሱ ግብ ጠባቂ ሴኔ ላመንስ በዚህ የወሩ ምርጥ ተጫዋች ዝርዝር ውስጥ ገብቷል። ይህም አስገራሚ ነው። ሌላኛው ብዙም የማያስገርመው በፕሪምየር ሊጉ በኦክቶበር ወር አንድ ብቻ ኦንታርጌት እንዲሞከርበት ያደረገው ያርሰናሉ ድንቅ የማል ሜዳ ተጫዋች የመሀል ተከላካይ የሆነው ጋብሪኤል ማጋሌሽ በዚህ እጩ ዝርዝር ውስጥ ገብቷል። ሌላኛው የማንቸስተር ዩናይትዱ አስገራሚው ተጫዋች ብራያን ምቡሞ በዚህኛው እጩስ መካተት ይችላል። ሌላኛው የመጨረሻው ደግሞ ኖርዲ ሙኮሌ ከሰንደርላንድ እዚህ እጩ ውስጥ ተካተው ስድስት ተጫዋቾች የኦክቶበር ወር የወሩ የፕሪሚየር ሊጉ ምርጥ ተጫዋች ለመባሉ እጩስ ቀርበዋል ማለት ነው። እናንተስ በዚህ ምርጥ ተጫዋች የወሩ ምርጥ ተጫዋች ማን የሚያሸንፍ ይመስላቸዋል? ወይም ለእናንተ የወሩ ምርጥ ተጫዋች ማን ነው ብላችሁ ታስባላችሁ? ኮሜንት ላይ ያስቀምጡልን። ሌላው እንግዲህ ከዚሁ ከእንግሊዝ ምድር ሳንወጣ ሁለት ክለቦችን በተመለከተ መረጃ ላጋራችሁ። በተለይም ማንቸስተር ዩናይትድን በተመለከተ ትላንትና በጣም የተለየ ቀን ነበር ማለት ይቻላል። ይህም የሆነው እንግዲህ ልክ ከትላንትና ጀምረን ስንቆጥር 39 ዓመት ወደ ኋላ ስንቆጥር እንግዲህ የምንጊዜም የማንቸስተር ዩናይትድ ምርጡ አሰልጣኝ ሰር አሌክስ ፈርጉሰን በአሰልጣኝነት የተሾሙበት ቀን ነበረ። ከዛ በኋላ መቼስ የተፈጠረውን ጉላችን እናውቃለን። አንድ ሺህ አምስት መቶ ጨዋታዎችን በማንቸስተር ዩናይትድ አሰልጣኝነት የመሩት እኚህ አሰልጣኝ እንግዲህ በ13 ፕሪሚየር ሊግን፣ ሁለት ቻምፒዮንስ ሊግን፣ አምስት ኤፍኤ ካፕን ጨምሮ ወደ 38 የሚቆጠሩ ዋንጮችን ማሳካት ችሏል። 895 ድሎችን ማሳካት ችሏል። እንግዲህ 1500 ጨዋታ ተጫውተው 895 ዊኖችን ማስቆጠር ማለት በጣም ከባድ ነገር ነውና፣ የምንጊዜም ምርጡ አሰልጣኝ ለመባል ሁልጊዜ ከክርክር ውስጥ የሚገቡት ምናልባት የምንጊዜም ምርጡ አሰልጣኝ ለአንዳንድ ሰዎች ፔፕ ጋርዲዮላ ሊሆኑ ይችላሉ፣ ለአንዳንዶች ሰር አሌክስ ፈርጉዘን ሊሆኑ ይችላሉ፣ ለአንዳንዶቹ አርሰን ቬንገር ሊሆኑ ይችላሉ። ግን ሁልጊዜም በዚህ ክርክር ውስጥ ያሉት በአብዛኛዎቹ ደግሞ ሲታሰብ ቢያንስ የዓለማችን ምርጥ ሶስት የምንጊዜ ምርጥ አሰልጣኝ ውስጥ ሊካተቱ የሚገቡት ሰር አሌክሳንደር ቻክማን ፈርጉሰን ትናንትና ነበረ፣ በትናንትና ዕለት ከሰላሳ ስምንት ዓመት በፊት ነበረ የማንቸስተር ዩናይትድ ዋና አሰልጣኝ ተደርገው የተሾሙት ማለት ነው። ሌላኛው ወደ አርሰናል ስንመለስ አንድ ደስ የሚያሰኝ ዜና ተሰምቷል። ይኸውም በትናንትና ዕለት ለረዥም ጊዜ ምናልባት ሲዝኑን ሙሉ ፕሪሲዝኑን ጭምር ወደ ሜዳ ላይ ሳንመለከተው ቆይተን የነበረውን ጋብርኤል ሄሱስ ወደ ሜዳ ልምምዶች ተመልሶ ፉቴጆች እየወጡ ምስሎችን እየተመለከትን ነበረ። ይህም በጣም የሚያስደስት ነው። ምክንያቱም አርሰናል በአጥቂ በኩል የስኳድ ድክመት እንዳለበት እናውቃለን። ቪክተር ዩክሬሽ በእርግጥ ሲዝኑ ሙሉ ፊት ሆኖ እየተጫወተ ነው። ምናልባት ከአንድ ጨዋታ በላይ ያለፈውም እየተመለከት ነው አይደለም። ነገር ግን ከዚህ በኋላ ጨዋቶች የሚያልፉት ከሆነ ካይ ሀቨርትዝ በዚህ አይገኝም እና ማን እሱን ሊተካው ይችላል የሚል ሁሌ አነጋጋሪ ነበረ። በእርግጥ ሚኬል ሜሬኖ በዚህ ቦታ ላይ እሱን እየተካ ሲጫወት ተመልክተናል። በሳምንቱ አጋማሽ ላይ ያየነውን የአርሰናል የቻምፒዮንስ ሊግ ጨዋታም ጭምር ማለት ነው እሱን እሱን ተመልክተን በጣም አስደሳች የሚባል ለአርሰናል ደጋፊዎች ልብ የሚያሳርፍ መረጃ ነው ማለት ነው ጋብሪኤል ጀሱስ የተፈጥሮ ዘጠኝ ቁጥር ተጫዋች ወደ ስብስቡ መካተቱ ለ አርሰናል ደጋፊዎች እፎይታ ነው ማለት ይቻላል። እንግዲህ እነዚህን ከተመለከትን ወደ ስፔን እናቅና። እንግዲህ ወደ ስፔን ስንመለስ ሁለት ታላላቅ ክለቦች አሉ አለ ሪያል ማድሪድ እና ባርሴሎና። በሁለቱ በኩል የወጡ ሁለት መረጃዎች አሉ። የአንደኛው ጥሩ ዜና ሲሆን የአንደኛው ትንሽ ደስ የማያሰኝ ዜና ነው። ከሪያል ማድሪድ ስንጀምር እንግዲህ ደስ የማያሰኘውን ዜና የያዘው ሪያል ማድሪድ ነው። ሪያል ማድሪድ የአማካዩ ኦሬልያን ቸዋሜኒ በግራ እግሩ ላይ የጡንቻ ጉዳት እንዳጋጠሙ ኦፊሻሊ አስታውቋል ማለት ነው። በዚህም ምክንያት እንግዲህ ለሶስት ሳምንታት የሚደርሱ ጊዜ ቢያንስ ለሶስት ሳምንታት ከሜዳ እንደሚርቅ ይገመታል። ይህንን ይፋ ያደረገው ሪያል ማድሪድ ነው። እንግዲህ ባለፈው በሳምንቱ አጋማሽ ከሊቨርፑል ጋር በነበራቸው ጨዋታ ላይ ተጎድቶ ጨዋታውን ማቋረጡ እናስታውሳለን። በዚህም ለሶስት ሳምንት ቢያንስ አናየውም ማለት ነው ይህም ለሪያል ማድሪድ መጥፎ ዜና ነው ብሎ መናገር ይቻላል። ወደ ባርሴሎና ስንሄድ እንግዲህ ነገ ተብሎ ነበር መረጃ የወጡ ትናንትና አመሻሽ አካባቢ የወጣ መረጃ ነው። ዛሬ በስፖቲፋይ ካምፕ ኑ ለረዥም አመታት ወይም ደግሞ ለተከታታይ ሶስት ለሁለት ሙሉ የውድድር ዘመናትና ዘንድሮ ሶስተኛ የውድድር ዘመን በስታዲዮን ሞንቱዥ እንዲጠቀሙ የሆነው በካምፕ ኑ ስቴዲየም እድሳት ላይ በመሆኑ ነበረ ይህ ስቴዲየም እንግዲህ በከፊል ተጠናቆ ማለት ይቻላል በዛሬው እለት በካምፕኑ ክፍት የስልጠና ክፍለ ጊዜ በ ሀያ ሦስት ሺህ ደጋፊዎች በታደሙበት የሚካሄድ ይሆናል ማለት ነው። ሀያ ሦስት ሺህ ደጋፊዎች በሚኖሩበት ስቴዲየሙ ተከፍቶ ደጋፊዎች ገብተው የቡድኑ ዋናው ቡድን ልምምድንም የሚሰራ ይሆናል። ይህም እንግዲህ ለባርሴሎና ደጋፊዎች በጣም ደስ የሚያሰኝ ዜና ነው። ወደ ቤት እንደመመለስ የሚቆጠር ነው። ምክንያቱም ለረዥም ዓመታት ከዚህ ስቴዲየም ርቀው ነበረ። ሀያ ሦስት ሺ ብቻ ደጋፊዎች እንዲታደሙበት ስቴዲየሙ የተፈቀደለት ሲሆን... ትኬቶች በወጡ በጥቂት ሰዓታት 23 ሺ ትኬት ተሽጦ አልቋል። እና ምን ያህል የባርሴሎና ደጋፊዎች ክለባቸውን በሜዳቸው ማየት እንደጓጉ የሚያሳይ አንዱ መንገድ ነው። ሌላው እንግዲህ ትላንትና ቀን አካባቢ በወጣ መረጃ ፋብሪዚዮ ሮማኖ ነው ይዞት በወጣው መረጃ መሰረት አያክስ በዚህ የውድድር ዘመን እንዲመራው ይዞት ተማምኖት የጀመረው አሰልጣኝ ነበረ እሱም ጆን ሃይቲንጋን ከአሰልጣኝነት ማሰናበቱ ትናንትና ይፋ ተደርጓል ማለት ነው። እጅግ አስገራሚ የሆነው የአያክስ አምስተርዳም አሰልጣኙን ማሰናበት ሳይሆን የእሱ ምትክ እንዲሆኑለት ያሰባቸው አሰልጣኝ ነው። እሳቸውም ኤሪክ ቴናግ ነው። ከዚህ በፊት ወልቭስ ወልቭስን ይረከባሉ ተብሎ መረጃዎች ሲወጡ ነበረ። ከዚያ በኋላ ደግሞ አሁን አያክስ አምስተርዳም አሰልጣኙ ከመሰናበቱ ጋር ተያይዞ አያክስ አምስተርዳም ፍላጎት አለው እየተባለ ነው። አፕሮች አድርጓል እየተባለ ነው። በእርግጥ ኦፊሻል የሆነ ጥያቄ ለኤሪክ ቴናግ ስለመቅረቡ ብዙ የወጡ መረጃዎች ባይኖሩም ነገር ግን አያክስ ፍላጎት እንዳለው እና ሊያዋረውም እንደሚፈልግ መረጃዎች እየወጡ ነው። በእርግጥ ኤሪክ ቴናግ ወዴት ክለብ ለመሄድ እንደወሰነ ምንም አይነት ፍንጮችን እስካሁን ድረስ ባይሰጥም ማለት ነው። ፋብሪዚዮ ሮማኖ ግን እንዳረጋገጠው ከሆነ አያክስ አምስተርዳም ፍላጎት አለው። ጥያቄ ለመጠየቅም ተዘጋጅቷል ለኤሪክ ተን ሃግ። ኤሪክ ተን ሃግ ወደ ቀደመው ቤታቸው ወደ ደመቁበት የአሰልጣኝነት ኬሪያቸው፣ ሁሉ ወደ አሪፍ ወደ ነበረበት ወደ ፕራይማቸው የሚመልሳቸውን አጋጣሚ አግኝቷል ማለት ነው። ይህን ጥያቄ የተቀብለው ወደ ቀደመ ቤታቸው አያክስ አምስተርዳም ይመለሳሉ የሚለውንም አብረን የምንመለከት ይሆናል። ሌላው ትናንትና ፊፋ ምርጥ ተጫዋቾች ዝርዝር ብሎ እጩዎችን አውጥቷል ማለት ነው። ከዚህ በፊት ምርጥ 11 መምረጡን አንስተን ነበረ በሮቡ የዜና ወጃ ሰዓታችን ማለት ነው። በጠዋት ዛሬ በአርቡ ደግሞ በየቦታው አንድ አንድ ምርጥ ተጫዋች ሊመርጥ ነውና በየቦታው እጩ አውጥቷል። ለምሳሌ የፊፋ ያመጡ ምርጥ ተከላካይ ለመሆን በእጩነት የተካተቱትን ስንመለከት ፓውኩ ባርሲ፣ ማርክ ኩኩሪያ አልፎንሶ ዴቪስ፣ ዲ ሎሬንዞ፣ ዲያስ፣ ኮናቴ፣ ሀውሰን፣ ሀኪሚ፣ ጉሬሮ፣ ደንፍሬስ፣ ኩሊባሊ፣ ኩንዴ፣ ማጋሌሽ፣ ማርኪኒሽ፣ ኑኖ ሜንዴሽ፣ ኦታ ሜንዲ፣ ፓቾ፣ ሮዲገር፣ ሳሊባ፣ ሲልቫ፣ ቲያጎ ሲልቫ። በዚህ ዝርዝር ውስጥ መካተቱ በጣም አስደናቂ ነው። በዓለም የክለቦች ዋንጫ ባሳየው አስደናቂ ብቃት ማለት ነው ቲያጎ ሲልቫ ተካተዋል። የሚጠገቡ ተከላካይ ማለት ነው። ሌላው ዳያቶፓ ሚካኖ እና ቨርጂል ቫን ዳይክ በዚህ እጩስ መካተት ችሏል። ምርጥ ተከላካይ ለመሆን ማለት ነው። እንግዲህ የምርጥ ምርጥ አማካዮች ዘርፍ ደግሞ የታጩትን ተከላካይ አማካዮች ስንመለከት አሪያስ፣ ቤሊንግሃም፣ ካሴይዶ፣ ፍሬንኪ ዴዮንግ፣ ብሩኖ ፈርናንዴዝ፣ ማክቶሚናይ፣ ማካሊስተር፣ ኪሚች፣ ግራቨንበርግ፣ ኤንዞ ፈርናንዴዝ። እንግዲህ የቼልሲ ተጫዋቾች በብዛት እዚህ ላይ የተካተቱበት ምክንያት ከዚህ በፊት እንዳልኩት ልክ ለቲያጎ ሲልቫ እንደጠራ ነው ሁሉ የአመቱ የአለም የክለቦች ዋንጫ አሸንፈው እንደመጨረሳቸው ለብዙ ነገሮች ተቀዳሚ ይሆናሉ። ልክ ኮል ፓልመር የፊፋ ምርጥ አስራ አንድ ውስጥ የገባበት ዋነኛው ምክንያት እሱ እንደመሆኑ ማለት ነው። እንግዲህ ዝርዝሩ ስንመለከት አሁኑ ጀማል ሙሲያላ፣ ኔቬስ፣ ጆ ኔቬስ፣ ኦሊሴ፣ ኮል ፓልመር፣ ፌዴሪኮ ቫልቬርዴ፣ ሲልቫ፣ ሩይዝ፣ ፋቢያን ሩይዝ ማለት ነው ዴክላን ራይስ ፔድሪ ዊርትዝ እንዲሁም ቪቺኛ መካተት ችለዋል ማለት ነው። እንግዲህ በአጥቂነት ስንመለከት አልዳውሳሪ ትንሽ ለየት ያለው ሲመስለኛል፣ ከዚ ውጭ ሁሉም የሚጠበቁ ናቸው። ባርኮላ ዴምቤሌ ዱዌ የፔዥ ምርጥ ፊት አጥቂዎች የነበሩት ሁሉም ተካተዋል ማለት ይቻላል። ቢቻ አክባራት ኬሊያን ጨምሮ የቦሩሻ ዶርትመንዱ ግዙፍ አጥቂ ጉራሲ እዚ ላይ ተካቷል። አርሳናል በዚህ ውድድር ዘመን ድንገት ያስፈረመው አውሬው ቪክተር ዮኬሪስ በዚህ ላይ ተካቷል። ሄንሪኬ በዚህ ላይ ተካቷል። እንዲሁም በዚህ ውድድር ዘመን አስደናቂ ብቃት ላይ የሚገኘውን የጎልማሽን ኤርሊንግ ሃላንድ አለ። አምና በኒውካስትል ዘንድሮ ደግሞ በሊቨርፑል ማላይ እየተመለከት ነው የምንገኙና እና እንደታሰበው የደመቀ ያለ ነው። አሌክሳንደር አይዛክ በዚህ የእጩ ውስጥ ተካቷል። ሀሪኬን፣ ሊዮንል ሜሲ በዚህ እጩ ውስጥ ድጋሚ ተካቷል። በጣም የሚያስገርመው ሁለቱም ጎቶች ሊዮንል ሜሲ እና ክርስቲያኖ ሮናልዶ በዚህ በእጩነት መካተት ችለዋል ማለት ነው። በየአህጉራቸው ባደረጉ ድንቅ ስራ ምክንያት ኪሊያን ባፔ፣ ላውታሮ ማርቲኔዝ፣ ሮበርት ሌቫንዶስኪ፣ ዥዋው ፔድሮ፣ ራፊኛ፣ መሐመድ ሳላ፣ ቪኒ ጁኒየር እና ላሚን ያማል በዚህ ዝርዝር እንደ እጩ ነት ተካተዋል ማለት ነው። እንግዲህ ምርጥ አሰልጣኝ ለመሆን እጩ የሆኑትን ደግሞ ስንመለከት ሚካኤል አርቴታ አንደኛው ስም ነው አሳለፍ ነው ድር ዘመን አርሰናል ሁለተኛው ሆኖ እንዲጨርስ ትልቁ ሚና የተወጣው እንዲሁም በአውሮፓ ቻምፒዮንስ ሊግ ረዥም ርቀት ከረዥም አመታት በኋላ ግማሽ ፍጻሜ እንዲደርሱ ሪያል ማድሪድን ገንድ ሰው እንዲያልፉ ያደረጋቸው አሰልጣኝ ነበረ። በዚህ ቦታ ላይ መታጨቱ ይገባዋል ማለት ነው። ሌላኛው የአውሮፓ ቻምፒዮንስ ሊግ አሸናፊ የሆኑ ኤንሪኬ፣ አምና ከባርሴሎና ጋር አስደናቂ ግስጋሴን ያደረገው ሃንሲ ፍሊክ፣ ኤንዞ ማሬስካ የዓለም የክለቦቹ ዋንጫ አሸናፊው እንዲሁም ማርቲኔዝ፣ አርኔስሎት እንዲሁም ደግሞ አጉሬ ሲሌ እጩ ሆነው ተካተዋል ማለት ነው። የእናንተ የአውሮፓ ወይም ደግሞ የዓለም የፊፋ የዓመቱ ምርጥ በረኛ፣ የዓመቱ ምርጥ ተከላካይ፣ የዓመቱ ምርጥ አማካይ እንዲሁም የዓመቱ ምርጥ አጥቂ ማን ነው ብላችሁ ታስባላችሁ? የእናንተ ሀሳብ ኮሜንት ላይ ያስቀምጡልን። ሌላው እንግዲህ ትናንትና ማምሻውን የአውሮፓ ሊግ ጨዋታዎች ሲደረጉ አምሽቷል እንግዲህ ልክ እንደ በፊቱ ባርሴሎና፣ ጁቬንቱስ፣ ማንቸስተር ዩናይትድ አይነት ትልልቅ ቡድኖች አርሰናልን ጨምሮ ትልልቅ ቡድኖች የሚሳተፉበት የሊግ ውድድር ወይም የቱርናመንት መሆኑ አሁን ላይ ቀርቶ በጣም ትንንሽ የሚባሉ የክለቦችን ስም እና ክርቬና ዝቬዝዳ፣ ሚሽላንድ ምናምን አይነት ስሞችን ነው እየሰማን ያለ ነው እና ብዙም ለመከታተል አጓጊ ያልሆነ፣ ውጤቶቹም ያን ያህል በአውሮፓ እግር ኳስ ላይ ተጽዕኖ ሲፈጥሩ ማንመለከትበት ሁኔታ ላይ ወጥቀናል ማለት ነው እንግዲህ ከነዚህ ከተደረጉ ጨዋታዎች ላይ የብዙዎችን ቀልብ ይስባል የሚባሉትን ውጤቶች እናንሳ። እንግዲህ ምሽቱ ከተደረጉ ጨዋታዎች እጅግ የብዙዎችን ቀልብ ስቦ የነበረው ከፖለቲካዊ ዳራውም አንጻር ማለት ነው የእንግሊዙ ክለብ አስቶንቪላ ከማካላ ቴልቪቭ ጋር ከቴልቪቭ ወይም ከእስራኤሉ ቡድን ጋር ያደረገው ጨዋታ ነው። ከፖለቲካዊ ምክንያቶችም አንጻር እጅግ አጓጉ የነበረ ጨዋታ እንግዲህ ይሄ የቴላቪቭ ቡድን በዚህ ቶርናመንት ላይ ሊወዳደር አይገቡም የሚሉ ብዙ ኃይሎች በመኖራቸው እጅግ ውጥረት ነግሶበት የነበረ ጨዋታ ቢሆንም ባለሜዳ አስቶን ቪላ ሁለት ለባዶ በሆነ ውጤት ማሸነፍ ችሏል ማለት ነው። ቪክቶሪያ ፕሌትስ ከፌነርባቼ ዜሮ ለዜሮ በሆነ ውጤት ጨዋታቸውን ጨርሰዋል። ስቱትጋርት ከፌኖርድ የአርኔ ስሎት የቀድሞ ቡድን ጋር ያደረጉት ጨዋታ በስቱትጋርት ሁለት ለዜሮ አሸናፊ ተጠራቋል። ሪያል ቤትስ ከሊዮን ያደረጉት በጣም አጓጊ ጨዋታ ነበረ። አዝናኝም ጨዋታ ነበረ። በእርግጥ እንግዲህ አንቶኒ ሳንቶስ አንድ ጎል ባስቆጠረበት ጨዋታ ሪያል ቤቲስ ሁለት ለዜሮ በሆነ ውጤት ማሸነፍ ችሎ ማለት ነው። አንቶኒ በዚህ ሲዝን አስደናቂ የውድድር ዘመንን እያሳለፈ ነው። በዚሁ የሚቀጥል ከሆነ እርግጥ ነው አሁን የሪያል ቤቲስ ንብረት ነው፣ ግን ድጋሜ ፎርሙን ማግኘቱ አይቀርም እየተባለለት ይገኛል። ሬንጀርስ ከሮማ ያደረጉት ጨዋታ እንግዲህ እንግዳው ቡድን ሮማ ወደ ስኮትላንድ ሄዶ ሁለት ለባዶ በሆነ ውጤት ማሸነፍ ችሏል ማለት ነው ሬንጀርስን ሌላው ቦሎኛ ከብራን ዜሮ ለዜሮ 0 ፒኦኤኬ በማህባል የሚታወቁ ቡድን አራት ለባዶ በሆነ ውጤት ያንግ ቦይስን ማሸነፍ ችሏል ክርቬና ዝቬዝዳ ከሊል አንድ ለዜሮ ማሸነፍ ችሏል ዝቬዝዳ ማለት ነው ዳይናሞ ዛግሬብ የራሻው ቡድን የሴልታ ቪጎ ገጥሞ ነበረ በሜዳው እንግዲህ የስፔኑ ክለብ ሴልታ ቪጎ 3 ለዜሮ 0 በሆነ ውጤት ማሸነፍ ችሏል ማለት ነው። እንግዲህ ሚትላንድ ከሴልቲክ ያደረጉ ጨዋታ በባለሜዳው ሚድላንድ ሚትላንድ ሶስት ለዜሮ በሆነ ውጤት ማሸነፍ ችሏል። እንግዲህ ሴልቲክም ሬንጀርስም ሁለቱም የስኮትላንድ ክለቦች በዚህኛው ዙር አልቀናቸውም ማለት ነው። ፍራይበርግ ከኒስ ያደረጉ ጨዋታ እንግዲህ ቡድን ፍራይበርግ ሶስት ለአንድ በሆነ ውጤት ማሸነፍ ችሏል። እንዲሁም ሌሎች ጨዋታዎች ተደርጓል ነገር ግን የአውሮፓ ሊግ እና የአውሮፓ ኮንፈረንስ ሊግ ጨዋታዎች ልክ እንደ በፊቱ ሁሉ ስፖርት ላይት የሚበዛቸው ወይም ደግሞ ብዙ ሰው ሊያያቸው የሚጓጓቸው ጨዋታዎች መሆናቸው አብቅቶለት ሁሉም ትኩረቱ ወደ ቻምፒየንስ ሊግ እና ቻምፒየንስ ሊግ ብቻ ሆኗል ማለት ነው። ነገር ግን ሌሎች ትኩረትን የሚስቡ ጨዋታዎች በሚኖሩበት ጊዜ እኛም በቀጥታ እናስተላልፋለን። እንደዚህ መረጃዎችም ሲኖሩ የምናገራቸው ይኖራል ማለት ነው። እንግዲህ የአርብ ማለዳ የስፖርት የመረጃዎች እነዚህን ይመስሉ ነበረ። ሌሎች መረጃዎችን ይዘን ስናስደምጣቸው የምንውል ነው። እንግዲህ በቴሌግራም ገጻችን ከአምስት መቶ ሺህ በላይ ተከታይ ባለው የቴሌግራም ገጻችን 433 ስፖርት በኢትዮጵያ አዳዲስ መረጃዎችን እያጋራናቸው እንቆያለን። በቲክቶክ፣ በዩቲዩብ እንዲሁም በሌሎች የሶሻል ሚዲያ አማራጮች በቀጥታው እናንተ የምንደርስ ይሆናል። ሰላም።